አንዴ ብቻሽን በሮ ስለምፈልግ ማለት ብቻሽን ምንድነው የሚያቆነጣንጥ ማለት ነው እኮ። እኔ እኮ ይቅርታ አደረግኩልክ እንጂ የተቀበልኩ ነገር ምንም የለም። ወደ ድሮ እንመለስ ምናምን ልትለኝ ነው? እንደ ኑ ማውራት አለብን፣ እናውራ። አላወራማ። ማውራት ክፍልክ ከኔ ጋር ለብቼ ማውረት ክፍልክ እሱን አለመጥራት ከጠራ ሀይቀር ደግሞ ሁለታችን የምትነግረን ነገር አለ ማለት ነው። ማለት የዛሬው እስከፋ ቪዲዮን እያየው መሳቅ ነው የሞትኩት። ቤተሰብ የብሩኪን ሀረካት እያየው ማለት ነው። ሰላም ሰላም፣ እንዴት ናቸው ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያ እንዲሁም ኤርትራዊን የቻለ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና አመኝላችኋለሁ። ፈጣሪ ምራቅ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችን በየሃይማኖታችን እንጸልያልኩኝ። ይህን ቪዲዮ ስጀምሩ እንደተለመደው ላይክ ሼር፣ ሰብስክራይብ በማለት ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማቸውን ሀሳብ አስቴት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ያቺ ፉፉ የጦስ ዶሮ አስከትሎ ለመምጣቱ ደስ ብሎኛል። ግን ደግሞ የብሩኪ ሀረካት ከመጀመሪያው እስከመጨረሻ በጣም ነበር ሲያዝናናኝ የነበረው። አይ ፉፉዬ ፍቅር እንደዚህማ በቀላሉ ቢገኝ በቀላሉ ቢሸኝ በጣም አሪፍ ነበረ ማለት ነው። እና የፉፉዬ ዛሬ ያርከው ነገር ስህተት ነው፣ በጣም ስህተት ነው። እውነቴን ነው የምነግርህ። ምክንያቱም የሆነ በልህ ተነሳስተህ በእውነት ይቅር ልትልህ የነበረውን ነበረውን ጫፍ ላይ የደረሰውን ልቧን ነው በቃ መልሰህ እንትን ያልከው ማለት ነው እና ደሞ እኮ አበባውን ምን አስመሰለው? ጉዝጓዝ አስመሰለው። አይ ብሩኪ ብሩኪ እኮ የምር አክተር ነው። በቃ ትክክለኛ አክተር ማለት ነው። ፉፉ የተገዳ ነው። በቃ ተገዳ ጥይት ተደቅኖባት ነው የሚመስለው። ምሰራ የኔ ልዕልት ዛሬ ደግሞ እንዴት እንዳማረብሽ በፈጣሪ ስም በነገራችን ላይ ጸጉሯ ምንም ብታደረግ የሚያምርባት ልጅ በቃ ፊቷ ክብብ ያለች ድቡልቡል ያለች የኔ ፓፓያ፣ የኔ ማንጎ፣ የኔ ብርቱካን፣ የኔ የኔ የኔ ፍራፍሬ የኔ ትንሿ ትንሿ ትንሿ ውድ እህቴ ልዕልቴ በስስት የማይሽ የማያት ማለት ነው። ፊቷን ሳያት ማለት ነው በጣም ሆን የሚያሳዝን ፊት ነው። ሁሉ የሚታየ ፊቷ ላይ ማለት ነው እና ጸጉሯን ትሰራም ታሲዝም በቃ ኩል የሆነች እንዴት እንደሚያምርባት የኔ ቆንጆ ነገር ማለት ነው። እና እንግዲህ ዛሬ ደግሞ በድጋሚ ተፋለሙ። ቀጣይ በብሩኪ ቤት እንጠብቃለን። በብሩኪ ቤት ደግሞ እንግዲህ ፉፉን ስታነቁሪው ስታነቁረው ማየት እንፈልጋለን። ብሩኪ እሳቱ እንዳይፈጅ ብሎታል። ያው ከዚህ በኋላ ፉፉ የገባህበት ነገር እየከበደብህ የሚመጣ ይመስለኛል። ምክንያቱም በጣም ስህተት ነው ዛሬ የሰራሁው ማለት ነው። ከልብህ ይቅርታ ልጠይቅ ነበር መምጣት የነበረብህ እንጂ በድጋሚ የማይሆን ስህተት መስራት አልነበረብህም። ይችን የመሰለች አበባም እንደዚህ ቅጥፍ ስትል ማየት አልነበረብንም። እውነቴን ነው የምነግርህ እውነቴን ነው የምነግርህ። አንዳንድ ደግሞ መታችሁ ከማይመለከታችሁ ቤት ማለት ነው፣ ዝንብ ነው በማይመለከተው ጋር ጥልቅ የሚለው እና ዝንቦች፣ አትምጡ ቤታችንን አትበክሉ። ፋንዲሻ ፋሚሊ የጠራችሁ የለም። ስለዚህ ፍቅርዬ ለመናገር ቀርቶ በአይናችሁ ሙሉ ለማየት መብት ስለሌላችሁ አትምጡ፣ ፍቅርዬ ቤት አትምጡ። አንፈልግም። የእናንተን ሰብስክራይብም ይሁን የእናንተን ኮሜንት ይሁን የእናንተን ማየት ይሁን ይቅርባት። ልጃችን እኛ የተባረከ መልካም ሰው አስር ሰው ካላት በቂ ነው። ሁለት መቶ ሦስት መቶ ሺህ ታቅፋ መጥፎ ከሚሆኑ ማለት ነው። ስለዚህ የማይመለከታችሁ የማያገባችሁ አትምጡ። እኔ በጣም ኮሜንት ማም ስለሚያስደስተኝ ምላሽ ይሰጣለሁ በቻልኩት መጠን ማለት ነው። እና የፍቅርዬን ጦስ ጥንቡሷን ይዛችሁላት ውልቅ በሉ ማለት ነው። በሙሉ አይናችሁ እንድታዩት እራሱ አንፈልግም እኛ ፋንዲሾች በስስት በፍቅር ነው የምናያት በፍቅር በቃ በስስት እስክትመጣ በናፍቆት ነው የምንጠብቃ። ትገባችሁ? እንዲሁ ምንም ምንም እግሯን ስትታጠብ እጇን ስትታጠብ ራሱ ብትመጣለች እኔ ደስተኝ ነው። በነገራችን ላይ ቤተሰብ እንደዚህ በሶስት ቀን በአራት ቀን ከምትለቅልኝ በቀን በቀን እንዲሁ በቀን ቢቀር ራሱ ዛሬ ከለቀቀች ከነጎዲያ ቢያንስ በሶስተኛው ቀን እንኳን ብትለቅልኝ እኔ። ለምን ፀጉር ስትታጠብ አይሆንም። ለምን ፀጉር ቤት ስገባ፣ ለምን በቃ ልብስ ስትመርጥ፣ የፈልጋትን ስትለብስ፣ ቤት ውስጥ ስቀብጥ በቃ ቤቷን ስታስተካክል ምንም ስታደርግ ቢሆን ብትመጣልኝ ደስ ይለኛል። ፍቅርዬ ማለት ነው በቃ ለአያት ነው የምጓጓው በፍቅር ነው የምትናፍቀኝ። ገባችሁ እንደእናንተ ስለዚህ፣ ዝም ብሎ አይደለም ፍቅርዬ ላይ ያለን ፍቅር ፍቅር ፍቅር ነው፣ ከልባችን ነው ፍቅር። ስለዚህ እየመጣችሁ አታላዝኑ ማለት ነው እንግዲህ በዛሬው ቪዲዮ ላይ እናንተም ብዙዎቻችሁ የተሰማችሁን ሀሳብ፣ አስተያየት ለመግለጽ ሞክራችኋል። እንግዲህ ፍቅርዬም የሚሆነውን መስመር የሚሆኑትን ነገሮች እንደምታስተካከል አምናለሁኝ። መስተካከል ያለባቸው ነገሮች እንዳሉ ሆኖ ግን ደግሞ ብዙ ጫና ሳና በዛባት በጸሎት በጸሎት በጸሎት ብናስባት ደስ ይለኛል ፉፉ ፉፏችንም እንግዲህ ያው ዛሬ ደግሞ የዛሬው የዛሬው ግን በጣም ስህተት ነው። ፉፉዬ ጠንበለሌ ጠንበለላችን፣ ምነካክ ምነካክ፣ ዛሬ በጣም ስህተት ነው። ሊያምንህ ያሰበው ልቧን እንዴት መልሰህ እንደዚህ ለማድረግ እንዳሰብክ ባላውቅም ስህተት መሆኑን ግን በደንብ እነግርሃለሁኝ። እንዳታምነ የሚያደርግ ነገር ነው እየሰራኸው ፉፉዬ ማለት ነው። ምነካ ጠንበለሌ ምነካ፣ እንደዚህ ይደረጋል እንዴ? እንደዚህ እኮ አይደረግም። በጣም በጣም በጣም ኖር ነው ኖር ነው ግን እናንተ ኢትዮጵያ ደሞ አሁን ወቅቱ ምንድን ነው? እንዴት ነው ዝናብ በዚህ ሰዓት? ለገርዋ ፋሲካ አካባቢ ለካ ይዘንባል። እኔ ቀኑን ላታ ደበላልቆብኛል። ክረምቱን ላይ የመሰለኝ ነው። ብዙ ቦታ ሳይ ዝናብ ዝናብ ይላሉ። ከዚህ በፊት ባለፈውም ኤፋን ካያችሁት ብስብስ ነው ያለው፣ እንትና ኤፋ ሳይሆን እንትና ብዱኬ፣ ብዱኬ የሀይሚ ማለት ነው። በቃ እርጥብጥብ ነው። እነሱ በስነ ስርዓት ነው። በቃ ቪዲዮ የተቆረጠው እንትኑ ማለት ነው ዝናቡና ግን እንዴት ነው በዚህ ሰዓት ዝናብ ብዬ ነበር። ለካ አለ መሰለኝ በዚህ ሚያዝያ ላይ ምናምን። ለማንኛው መሰለኝ ሳይሆን አለ እንጂ። ለማንኛውም እንግዲህ በዝናብ በዝናብ ፉፍ እንትናነ ብሩኪን ስላስወጣሁ የመልስ ምት፣ ጋይስ ቤተሰብ፣ የመልስ ምት በእርግጠኝነት ከበድ ያለ ጠንከር ያለ ነገር እንደሚኖር ነው ማስበው እኔ። እናንተስ ምን ትላላችሁ? ምን ታስባላችሁ ማለት ነው። በንግራችን በዚህ አጋጣሚ ደግሞ የፍቅር ቆራጥነት ሳላደንቅ ማለፍ አልፈልግም። እናንተ ፉክክራችሁንም ሆነ እንትናችሁን እዛው ማድረግ ትችላላችሁ፣ በእኔ ላይ ግን ድራማችሁን መደመር መስራት አትችሉም ነው ያለቻቸው። ይሄ ነገሩ ያስደስተኛል። ገባችሁ? እንደ ሴት እንደ ሌላ ሴት አትልመጠመጥም፣ በቃ አትሽለጠለጥም። ላመነችበት ነገር ወደኋላ አትልም። ገባችሁ? ያ ነው ልዩነተኛ ልጅ። ኦኬ፣ ልዩነታችን፣ አንድነታችን ለና በልዩነት እናምናለን ለየት ያለ ነገር ሲኖራት በቃ ለየት ባለው መልኳ እናደንቃታለን ማለት ነው። እኔ ስስት ማለት ነው። እኔ አይናማይቱ ማለት ነው። እንደው ዝም ብሎ እኮ አይደለም እኮ ፍቅር ፍቅር የምንለው በምክንያት ነው፣ በሰበብ ገባችሁ። በሆነች ነገር የሆነ ነገር ሳታዩ ዝም ብላችሁ ሰውን አስደግፉትም። ገባችሁ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔንም መስኪ አስር ሺህ አስገቡኝ እናንተ እ ፋንዲሻ ፋሚሊዎች ግን በጣም ስስታሞች ናቸው እኮ ሲበ ስስታሞች ማለት ነው እንዴ! ይችን ይችን አሁን ይችን ሼር ሼር ሼር አድርጋቸው። አሁን በአንድ ቪዲዮ አስር ሺህ ማስገባት አ ያቀታቸኋል አያቀታችሁም እኮ ለምድር ታስገቡታላችሁ እንዴ እያንዳንዳችሁ ብዬ በቃ ጠቅላላ አድርጌ የራሴን ፎቶ ዘቅዝቄ ፋንድሾች ብዬ በቃ ቲክቶክ ላይ ነው መቀወጠው ነግሬያቸዋለሁ። ዋ ብያለሁ። ለማንኛውም ወዳቸዋለሁ። የነበረን ቆይታ እንመስል ነበረ። ቪዲዮ ከተመቻችሁ እንደት ናምሮ ላይክ፣ ሰብስክራይብ አድርጉ። ስለያችሁት ቪዲዮ ሀሳብ፣ አስተያየት ስጡኝ። ወዳቸዋለሁ። የሚያወያይ የሚያምር ኮሜንት ካገኘው ነገር እንመለሳለን። መልካም ጊዜ ቻውቻው።